ሰላም ጤና ይስጥልኝ የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን፣ እንዴት አላችሁ? በዚህ ዝግጅት መምህር ሐድሽ አባዩ ትግራይ ከየት ወዴት በማለት ያጋሩንን አንድ አስፈላጊና ጠቃሚ ሐሳብ ወደ እናንተ እንደሚከተለው አዘጋጀን ልናቀርበው ወደናል። ከኛ ጋር እየተከታተላችሁ እንድትቆዩ እንዲሁም እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። መምህር ሐድሽ አባዩ እንዲህ ሲሉ ይጀምራሉ። ትግራይ ከየት ወዴት? በቅድሚያ ትግራይ ከመላው የኢትዮጵያ ሕዝብ የተጋመደች በምንም ምክንያት ልትገነጠል የማትችል የጥንት ታሪክ ባለቤት ክልል ናት። ትግራይ ገና ያልተዳሰሰና ያልተነካ ታሪክ ያላት ክልልም ጭምር ናት። የጊዜ አጋጣሚ ሆኖ እንደሌላ ሀገር ብናያትም ኤርትራ ከነባህሯ ከትግራይ የተለየ ታሪክ የላትም የትግራይ ታሪክ የኤርትራ ታሪክ ነው ነጣጥለን ልናየው አንችልም የታሪክ ተመራማሪዎች ስለ ትግራይ ህዝብ አሰፋፈርና አፈጣጠር ብዙ ብለዋል ብዙም ጽፈዋል አውሮፓውያን ስለ ጽላተ ሙሴ ስለ አባይ ወንዝ ምንጭ ወይም መነሻ ለማጥናት በቀይ ባህር አድርገው በቀጥታ ወደ ትግራይ ገብተው ከነገስታትና መኳንንት ጋር ተገናኝተው ፍቃድ አግኝተው ነበር ጥናታቸውን ሲያደርጉ የነበሩት ይሁን እንጂ የቀደምት አባቶቻችን ታሪክ በሚገባ አልዘገቡትም፣ አላወቁትም። በተለይ ቅድመ ልደተ ክርስቶስ የነበረው የሰሜን ኢትዮጵያ ስልጣኔ ምንም አልነኩትም። እንደሚታወቀው የአክሱም መንግስት እስከ ደቡብ አረቢያ ግዛቱን በማስፋት ያስተዳድር ነበር። የመን በአብዛኛው የደቡብ አረቢያ ምድር ክርስቲያኖች ነበሩ። አይሁዶች በክርስቲያኖች ላይ ለሚያደርጉት ግፍና ተጽዕኖ ለማስወገድ፣ ለመከላከል የአክሱም ነገስታት ወታደሮቻቸውን በማዝመት የተለያዩ ጦርነቶችን ያደርጉ ለመሆናቸው የታሪክ ሰነዶች ይናገራሉ። ጥንታዊው የትግራይ ህዝብ ከእስራኤል ህዝብ ማለትም ቅድመ ንጉሰ ዳዊትና ቅድመ ንጉሰ ሰለሞን በነገስታት ሲተዳደር የነበረው ስልጡን መስተዳደር የነበረው ህዝብም ጭምር ነው። በእስራኤሉ ንጉስ ጊዜ የነበረችው ንግስተ ሳባ ስትሆን፣ ከንግስተ ሳባ በፊት ግን ብዙ ነገስታት እንደነበሩ ታሪክ መዝግቦታል። በዘመናዊ ታሪክ ጥናት ግብፃውያን ከትግራይ ህዝብ በፊት ታሪክ እንደነበራቸው ይናገራሉ። እውነታው ግን እንደዛ ሳይሆን ግብፃውያን ከሰሜን ኢትዮጵያ የቀደመ የታሪክ ምዕራፍ የላቸውም። የጥንታውያን የፍርዖን ታሪክ ከትግራይ ህዝብ ታሪክ የሚመዘዝ ነው። የግብፃውያን ፒራሚድ ታሪክ ከጥንታውያን የሴም እና የአጋዚያን ታሪክ ጋር የተያያዘ ነው። በሚደረጉት የአርኪኦሎጂ ጥናቶች የተለያዩ ማስረጃዎች እየተገኙም ነው። ግብፃውያን ግን እንደ ሽንፈት ስለሚቆጥሩት አድበስብሰውት ያልፋሉ። በግብፅ ፒራሚዶች ስራ የአባቶቻችን አሻራ አለበት። ይህ የሰሜን ህዝብ በአሰፋፈር የረጅም ዘመን እድሜ ያለው ህዝብ ነው። በስልጣኔም ቀደምት ነው። ትግራይ እኮ በአጠቃላይ ሰሜኑ ክፍል መሬቱ ጫካው ተጨርሶ አልቋል። ያለ ምክንያት አይደለም። ለብዙ ሺህ ዓመታት ሰው የሰፈረበትና የተጠቀመበት በመሆኑም ጭምር ነው። መሬቱ ድንግል አይደለም። ድንግልናው ከተወሰደ ሺህ ዓመታት አስቆጥረዋል ትግራይ በከርሰ መሬት ሀብት የበለጸገም ክልል ነው። ምንም አልተነካም፣ ምንም አልተዳሰሰም። መሬቱ፣ ተራራው፣ ሸለቆው ወርቅ ነው ወርቅ። የትግራይ ጥንታዊ መገለጫ ነው። በአክሱም ዘመን ነገስታት እኮ ዋና ንግዳቸው ወርቅ፣ የዝሆን ጥርስ፣ ዝባድና ዕጣን የመሳሰሉት ነበሩ። የትግራይ ህዝብ በንግድ የቆየ ታሪክ ያለው ህዝብም ጭምር ነው። በዘመናዊ አስተዳደርም እንዲሁ የእንግሊዛውያን የንግስና ስርዓት ቆይቶ የተወሰደው ከጥንታዊ የትግራይ ነገስታት የንግስና አፈፃፀም ስርዓት ነው። የድሮ ነገስታት ሲነግሱ በዕለተ ንግስናቸው ወርቅ ይበትኑ ነበር። ይህ እንደ መግቢያ ነበር ያቀረብኩት። የትግራይ ህዝብ በእርሻ በኪነ ጥበብ፣ በሃይማኖት፣ በብራና፣ በጽሁፍ፣ በአስተዳደር ስርዓት፣ በስልጣኔው፣ በሀብት በሰላም ወደር ያልነበረበት ነበረበት ህዝብ እንደነበር የታሪክ ሰነዶች ይመሰክሩለታል። አሁን ግን የነበረው ስልጣኔ ጠፍቶ በሚገርም አወዳደቅ ወድቆ ለችግር ለስደት ተጋልጦ የሰቆቃ ኑሮ እየኖረ የሚገኝ ህዝብ ሆነዋል። ጽሁፌ ትግራይ ከየት ወዴት ብየኔ የጀመርኩት ከየት ለሚለው በትንሹም ቢሆን ገለጫዋለሁኝ። ወዴት የሚለውም ባጭሩ እንዲል አስቀምጥ። የትግራይ ህዝብ በአሁኑ ጊዜ ያለው ችግርና መከራ ማንም ኢትዮጵያዊ የሚያውቀው ስለሆነ የምገልጸው ነገር አይኖረኝም። በማሳጠር ግን ትግራይ አሁን ፖለቲከኛ ነን ባዮች፣ ነፃ እናወጣለን ባዮች፣ የጥንት አባቶቻችን ታሪክ ጥላሸት ቀቢዎች፣ በባንዳዎች ጨካኞች፣ አረመኔዎች ሰርቀው በማይጠግቡ የሲቪልና ወታደራዊ መሪዎች የተፈጠሩባት የሲኦል ደሴት ሁናለች። በታሪክ ታይቶ የማይታወቅ በተወሰኑ ወራት ደም የጎረፈባት በሚሊዮን የሚቆጠሩ ወጣቶች የረገፉባት መሬት በዓለማችን በልጆቻቸው መቅዘፍትና ሞት እንደ ትግራይ እናት እንባው ያፈሰሰ አይኖርም። አምስት ወልዳ አምስት የቀበረች ሰባት ወልዳ ሰባቱንም በአንድ ፀሐይ ያጣች ለማን እንደምታለቅስ ግራ የገባት እንባዋን ለማፍሰስ ያልተፈቀደላት የትግራይ እናት እንባዋም ካፈሰሰች በካድሬዎች በልማት ጉጅለዎች ትገመገማለች ልጆችሽ ትግራይን ለማዳል በመሰዋታቸው ቅሬታ አለሽ ወይ ተብላ ትጠየቃለች። በልጆቻቸው ሞት ተገደው እንዲጨፍሩ ይደረጋል። በትግራይ እናቶች እየጨፈሩ ያለቅሳሉ። ጭፈራም ለቅሶም ልጆቻቸው አልሞቱም፣ ህያዋን ናቸው። በእነሱ ሞትና መስዋዕትነት ህወሓት ድናለችእና ትግራይ አድጋለችና እያሉ ይቀልዱባቸዋል። የትግራይ እናቶች የልጆቻቸው መቃብር ለማየትና ለማወቅ ለካድሬዎች ገንዘብ ከፍለዋል። የልጆቻቸው ሞት ቁርጡን ለማወቅ የሰራዊት መርዶ እንደተጀመረ አንዳንድ መርዶ የዘገየባቸው እስከ 15000 ብር ከፍሉ እንደነበር የቅርብ ጊዜ ትውስታችን ነው። መቃብር ለማየትና መርዶ ለመስማት ገንዘብ የተከፈለባት የእርግማን ደሴት ናት ትግራይ። አንዳንድ ከእልቂቱ የተረፉ አረመኔዎች ልጃችሁ በእኔ አህዱ ነው የነበረው፣ እኔ ራሴ ነኝ የቀበርኩት፣ መቃብሩን ላሳያችሁ እያሉ እንደ ቢዝነስ ሁሉ ይጠቀሙበት እንደነበር አሁንም እየሰሩበትም ይገኛሉ። ይህ ሁሉ ጭካኔ መነሻው ምንድን ነው? እንዴት ነው ሰው ለወገኑ እንደዚህ አውሬ የሚሆነው? ይህ ጭካኔ መች ተጀመረ? እውነት ይህ እሴት ከወላጆቻችን የተወረሰ ነው ወይ? በፍጹም። እኔ በኃይለ ስላሴ በደርግ የነበርኩኝ ሰው ነኝ። በተለይ በኃይለ ስላሴ ጊዜ ሞራል ወይም ደግሞ ግብረ ገብነት የሚባለው የስነ ምግባር ትምህርት ተምረን ነበር ያደግ ነው። በመከባበር ነው ያደግ ነው። ፈሪሃ እግዚአብሔርም ነበረን። ተማሪ ለመምህሩ የነበረው ክብር በፈለግከው ሰዓት ሌሊት ይሁን ቀን ተንቀሳቅሰህ ጥያቄ የለህም። በመሸበህ አካባቢ ማደሪያ ጠይቀህ ተከብረህ ታድራለህ። ሰው በሰብነቱ ክቡር ነበር። በኢትዮጵያ ጫፍ እስከ ጫፍ ሄደህ ትሰራለህ። የማንነት ጥያቄም አይታወቅም። ያ ዘመን ወርቃማ ዘመን ነበር። እንዴት ዳግም ሊመለስ እንደሚችል አምላክ ይወቀው። እነዚህ ከሰማይ የተጣሉ አጋንንት ህወሀት በሚል ድርጅት የተፈጠሩ ሰዎች ከተፈጠሩበት ጊዜ ጀምሮ እስካሁን ባደረጉት የእልቂት ጦርነትና ክፋት ትግራይ ፈረሰች። ትግራይ የደም እንባ አለቀሰች። ትግራይ ከኢትዮጵያ ህዝብና ከኤርትራ ጋር ደም ተቃባች። ኢትዮጵያ አዘነች፣ ቆሰለች፣ ጠወለገች፣ ሀብቷ ተመዘበረ። ብዙ ብዙ ብዙ ነገር ተደረገ። የትግራይ ህዝብ ስብዕናም አራከሱት፣ እንድንጠላም አደረጉ። አሁንም አላረፉም፣ የተለመደ ሴራ እየቀጠሉበት ይገኛሉ። አሁን ግን አንድ ተስፋ አለ። የትግራይ ህዝብ ካለፈው ትምህርት ወስዷል። ህወሓት ለሰላምና ለነጻነት ያልቆመ የውስን ሰዎች ማህበር መሆኑን ገብቶታል። በተለይ ወጣቱ ክፍል ባለፈው በተደረገው ጦርነት እውነታው ሳይገነዘብ ከህወሓት ጋር ወግነው ለከፈለው መስዋዕትነት ስህተት መሆኑ በመገንዘብ ጸረ ህወሓት ትግል በአደባባይ ወጥቶ በመቃወም ላይ ይገኛል። በቁጭትም እየታገለ ነው። በማይረቡ ሰዎች ብቃት በሌላቸው ባዶ በሆኑ ሰዎች እንደተታለሉ በሚገባ ተረድተዋል። በጣም የሚገርመው አብዛኛው ወጣቱ ትውልድ በደርግ ላይ የነበረው ግንዛቤ እጅግ የተሳሳተ እንደነበር እና በህወሀት ፕሮፓጋንዳ ምን ያክል ተሸውዶ እንደቆየ አሁን ገብቶታል። በግል ብዙ ወጣቶች አነጋግረውኛል። ከፍተኛ የፖለቲካ ስልጣን ያላቸው ህወሀትና ደርግ ለውድድር አይቀርቡም እያሉም ይገኛሉ ደርግ በፖለቲካ አካሄድ ፍጹም ነበረ ባይባልም ለኢትዮጵያና ለአንድነቷ የማይደራድር መንግስት እንደነበር፣ እንደነዚህ ሀገርና ሕዝብ አይሸጥም። የደርግ ሲቪል ይሁን ወታደራዊ መሪዎች ለሀገርና ፍቅር ክብር ነበራቸው እያሉም ይገኛሉ። የደርግ ጀነራሎች የሚዋጉበት መርህና አላማ ነበራቸው ብቃትም። እንዲሁ ነበራቸው። በሚሊታሪ ዶክትሪንም የታነጹ ምሁራን ነበሩ። በኢሰፓ ፓርቲ አመራሮችም ቢሆን በዲሲፕሊን የታነጹና በሙስና የማይታሙ መሪዎች ነበሩ። የአሁኑ የህወሀት ፖለቲካ መሪዎችና ባህላዊያን ጀነራሎች ግን ብቃታቸው ሌብነትና ዘረፋ ብቻ መሆኑ በተግባር እያሳዩን ይገኛሉ። አንዱ ያለኝን ልንገራችሁ። ከአንድ ዓመት በፊት ባህላዊያን ጀነራሎች እያልክ በፌስቡክ ሳይህ እንዴት ደሜ ይፈላ ነበር! በእውነትን የምልህ በአካል ባገኝህ እገድልህ ነበር፣ ደምህም ጠጥቼ ባልጠገብኩኝ ነበር አለኝ። ግን መሰንበት ደግ ነውና አሁን እውነታን አገኘሁት ይቅርታ አድርግልኝ ብሎኛል። አጋጣሚ ሆኖ ይህ ወጣት እንዲህ አለኝ እንጂ እንዲሁ በምኖርበት ሀገር በምጽፈው ጽሑፍ ያኮረፉኝ አሁን አሁን የአቋም ለውጥ አድርገው ሰላም እያሉኝ ይገኛሉ። ለማጠቃለል ትግራይ በቅርቡ ሰላም ታገኛለች። ቲዲኤፍ እየፈረሰ ወደ አፋርና ራያ እየሄደም ይገኛል። እንደ አዲስ በትግራይ ጊዜያዊ መንግስትና በፌዴራል መንግስት እየተደራጀ ነው። አብዛኛው ገብቶታል። ለወገኔ አፎ ሙዛላ ዘርም ብሎ ጸረ ጉጅላ አደመ ማለትም ጸረ ደብረጼን ቡድን ትግሉን ተያይዞታል። የነ ደብረጼን ቡድን በባህላውያን ጀነራሎች ታግዞ መፈንቅለ መንግስት በማድረግ መንግስትነት የያዘ ቢመስልም ህገወጥ አካሄድ እስከሆነ ድረስ በኢትዮጵያ መንግስት በትግራይ ጊዜያዊ መንግስትና በመላው ዓለም ማህበረሰብ ተቀባይነት የለውም። ስርዓቱን ተከትሎ የትግራይ ጊዜያዊ ክልል መንግስት በቅርቡ ወደ ቦታው መመለሱ አይቀርም። ስርዓቱን ተከትሎ ጊዜያዊ የትግራይ ክልል መንግስት በቅርቡ ወደ ቦታው መመለሱ አይቀርም። ህዝቡ ፈልጎ ራሱ በመረጠው አመራር ይተዳደራል። የነ ደብረ ጤኑ የነ መንጀሪኖ እና ባህላዊያን ጀነራሎች መወገዳቸው አያጠራጥርም። የህወሀት አመራሮችና ጀነራሎች ተብዬዎች ከፋኖ ይሁን ከሻዕቢያ አብረው አንድ ካባ ቢለብሱ የሚደርሱበት ቦታ የለም። አብረው እንደሚሰበሰቡት አብረውም ይጠፋሉ። በእርግጠኝነት ለመግለጽ የምፈልገው የትግራይ ህዝብ ዳግም ህወሀትን ማየት አይፈልግም። ፌዴራል መንግስት ወደ ትግራይ እንዲገባ በጉጉት እየጠበቀም ይገኛል። ሀገረ ትግራይ አባይ ትግራይ እያሉ ሲያደነቁሩት የነበሩ ሁሉ እንደማያዋጣው ወጣቱ ራሱ በአደባባይ እየተናገረ ይገኛል። እኛ ኢትዮጵያውያን እያለም ይገኛል። ስለዚህ ትግራይ ከየት ወዴት ለሚለው ሀተታዬ ይህንን ይመስላል። የትግራይ ህዝብ ታሪክ የኢትዮጵያ ህዝብ ታሪክ ነው። ማንም ማንንም አይለያየንም። የትግራይ ህዝብ ችግር የመላው ኢትዮጵያውያን ችግር ነው እና እጅ ለእጅ ተያይዘን በቁርጠኝነትና በጽናት ታግለን የድል ባለቤት እንደምንሆን አልጠራጠርም። በቸር ሰንብቱ። ኢትዮጵያ ትቅደም። መምህር ሐድሽ ኣባዩ ከስዊዘርላንድ ሲሉ ሀሳባቸውን አጠናቀዋል። እኛም ዝግጅታችንን እዚህ ጋር አጠናቅቀናል። ሰላም ለናንተ፣ ሰላም ለኢትዮጵያ።